አሰላሙ ዓለይኩም ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ አማርኛ በእንግሊዘኛ የአማርኛ ፊደላት በእንግሊዘኛ ፊደላት እንዴት ነው የሚወከሉ ወይም የሚጻፉ የሚለውን እናያለን። እርግጥ እንደዚህ አይነት ቪዲዮ ከዚህ በፊትም ሰርችላችሁ ነበረ። ስለወደዳችሁት እና ብዙ እይታ ስላገኘ ዛሬ ደግሞ ለምን በብዛት አርጌ አላመጣውም በሚል እስከ ገ ያሉትን ከሀ ፊደል እስከ ገ አካባቢ ያሉትን ፊደላቶች የደን ጨምሮ ይላችሁ መጥቻለሁ፣ ማለት ነው። እናንተ እንድትጠቀሙት ከዚህ በፊት ተቆራርጦ ተቆራርጦ ነበር ፊደል የተሰራ፣ አሁን ግን ሙሉ ስለሚሆንላችሁ እናንተ እስከ መጨረሻ ድረስ ተከታተሉ ማለት ነው። ለዚህ ዩቱብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም የቴሌግራም የቴሌግራም እንትናችን መቀላቀል ጉሩፓችን መቀላቀል ከፈልጋችሁም እዚህ ባለው ቁጥር የኦንላይን ትምህርት መማር ከፈልጋችሁም እዚህ ባለው ቁጥር መቀላቀል ትችላላችሁ፣ በግልም ሆነ በጉሩፕ ከልዩ ክትትል ጋር ትምህርት የምንሰጥ ይሆናል ማለት ነው። እናንተ ብቻ ኢሞ፣ ዋትሳፕ፣ ቴሌግራም መደወል ብቻ የሚጠበቅባችሁ እኛ የኦንላይን ትምህርት እንሰጣለን። ቀጥታ ወደ ቪዲዮ የምንገባው ይሆናል። እናንተ እስከ መጨረሻ እንድትከታተሉ እመክራለሁ። በጣም ጠቃሚና ወሳኝ ትምህርት ስለሆነ አማርኛ በእንግሊዝኛ መማር ለምትፈልጉ ጠቃሚ ስለሆነ እስከ መጨረሻ ድረስ አብራችሁ ይቆዩ ማለት ነው። እንጀምር። እሽም፣ እዚህ ጋር መጀመሪያ ፊደላቶችን እንቁጠራቸው ሀ ሁ ሂ ሃ ሄ ህ ሆ። አዎ እነዚህን እያንዳንዱን በእንግሊዝኛ ሲወከሉ እናያቸዋለን ማለት ነው። ሃ የሚባለው ፊደል እንግዲህ እንደምታውቁት ሁሉም በኤች ፊደል የሚጀምሩት ለሚጀምሩት የሀሁ ዘሮች በኤች ለሚጀምሩ ልዩነታቸው አናባቢው ጋር ነው ማለት ነው። አናባቢው ጋር ለመጀመሪያ ፊደሎች ሁለተኛ ፊደሎች አይ፣ ለሶስተኛ ፊደሎች አይ፣ ለአራተኛ ፊደሎች ኤ፣ ለአምስተኛ ፊደሎች አይ እና ኤ፣ ስድስተኛ ፊደሎች አናባቢ የላቸውም እና ሰባተኛ ፊደሎች ደግሞ አናቢያቸው ኦ ይሆናል። ሌላ ነገር ልዩነት የለውም ማለት ነው። ሀ የሚለው ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ ሀ

ሎ አለው ማለት ነው። እነዚህም እናያቸዋለን። ለለ ደግሞ ኤል ነው የምትወከለው። እንደምናየው ለለ ኤል ነው የምትወከለው። ሁሉም በኤል ነው የሚጀምሩት፣ አናባቢያቸው ጋር ነው ልዩነት ያለው ማለት ነው። ስለዚህ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል ኤል ሎ ኤል ኦ ኤል ኦ። ወደ ቀጣይ ደግሞ ወደዚህ ወደ መሙ እንመጣለን ማለት ነው። ወደ መሙ ስንመጣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። አሁን እነዚህ መሙ ፊደላት እያንዳንዱን እንደምናየው መሙ በኤም ነው የምትወከለው በኤም ይጀምራል። ከዛ በኋላ ግን ማ ሙ ስንል አናባቢያቸው ይለያያል ማለት ነው። ሳይሆን መ ስንል መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ኤም አሁን ከዚህ አንድ ያስተዋላችሁት ሊኖር ይገባል። አንደኛ ፊደሎች ጋር አይታችሁ ከሆነ የመጀመሪያ ፊደሎች አናባቢያቸው ኢ ነው። ሁለተኛ ፊደሎች ደግሞ ሁሉሙ ያለስነ ሞ ሁለተኛው ፊደሎች አናባቢያቸው ዩ ነው። ወንድ እዚህ ጋር እንደምታዩት ዩ ይህን መያዝ አለባቸው፣ ወሳኝ ለትምህርቱ። ለሶስተኛ ፊደል ደግሞ ከዋና ፊደል ቀጥሎ አናባቢ ማን ነው? አይ ነው ማለት ነው። አይ ለአራተኛ ፊደሎች ኤ ኤ አናባቢያቸው ነው፣ ከዋና ፊደል ከሚወክላቸው ፊደል ቀጥሎ ላለው ማለት ነው። ለአምስተኛ ፊደሎች ደግሞ አይ እና ኢ ነው። ሁለት ፊደል ነው፣ ሁለት አናባቢ ነው ያላቸው። አይ እና ኢ ለአምስተኛው ሄ ሌ ሜ ሴ ወደዛ ስንወርድ፣ ስድስተኛ ፊደሎች ስናያቸው ግን ሌት ይላሉ። አናባቢ የላቸውም። ዋና ዋና ፊደላቸው ነው የሚቀመጡ፣ አናባቢ የላቸውም። መጨረሻ ፊደሎች ደግሞ እንደምንታዩት አናቢያቸው ኦኖ ማለት ነው። ኦኖ አሁን ደግሞ ወደ ቀጣይ እንግባ ማለት ነው። እዚ ጋር ደግሞ እንደምናየው ራሩ ፊደል አለ። ራሩ ነው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሮ። አሁን ራሩን እንደምንታዩት በ አር ነው የሚወከለው ማለት ነው። ከዛ በኋላ ነው አናዮቹ የሚመጡት እሺ ረ ስንል አሁን ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ፣ አር ኦ፣ አር ኦ። እሺ ወደ ቀጣ ስትመጣ እዚህ ሰሱ ፊደላቶች አሉ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ለሰሱ እንደምትቤት ኤስ ኤስ ፊደላቶች ናቸው የሚወከሉት ማለት ነው። ለሰሱ ዘሮች ኤስ ኤስ ፊደላቶች ይወከላሉ። ስላ እንዳናባቢያቸው እናያቸዋለን ማለት ነው።

ሺ ሻ ነሻሹ ስናይ ነሻሹ የሚወከሉት ሁለት ነው። የእነዚህ መወከያቸው እያንዳንዱን ለአርኢ ለእሰ ኤስ ነው ምን ይዘው እያልን አይተናል እስካሁን። ይሄ ግን ሌየ የሚያደርገው ኤስ እና ኤች ካለ በኋላ ነው አናባቢው የሚመጣ ማለት ነው። ያው ኤስ ኤች ብሎ ነው ዋና ፊደሉ የሚጀምረው። ከኤስ ኤች በኋላ ነው ሌሎች የሚመጡ ፊደላት

ኤች ኦ ኤስ ኤች ኦ። አሁን ወደ ቀጣይ ደግሞ እንሂድ። ወደዚህ ወደ ቀቁ ፊደላቶች፣ እዚህ ጋ ፊደላቶች እናያቸው። መጀመሪያ ቀ ቁ ቂ ቃ ቄ ቅ ቆ ቆ ለቀቁ እንግዲህ እንደምታዩት ኪው ነው እንደ ዋና ወኪል የምንይዘው። ኪው ፊደል ከኪው በኋላ ነው አናባቢዎች የሚመጡ ማለት ነው። ወደዚህ ስንመጣ አሁን ቀ ኪው ኢ ቁ ኪው ዩ ቂ ኪው አይ ቃ ኪው ኤ

ት ቶ አሁን ለተቱ እንደዋና ፊደል የምንጠቀመው ቲን ነው። ከቲ በኋላ ነው አናባቢዎች የሚመጡ ማለት ነው። በን ቀጣይ ቪዲዮ ሰርላችኋለሁ። እዚህ እዚ ስለተደባለቀበት ፊደሎቹ ማለት ነው። እሺ ተ ለሚሉ አሁን ተ ቲ ኢ ቱ ቲ ዩ ቲ ቲ አይ ታ ቲ ኤ ቴ ቲ አይ ኢ ት ቲ ቶ ቲ ኦ ቲኦ ቲ ኦ ለበቡ እንሂድ ካላችሁ ግን እዚ ላይ በቡ ተጀምሮ ስላቆመ እዚ ጋር ች ቢ ትሆናለች። ች ባ ናት ቤ ብቦ ማለት ነው። አሁን ለበ እንደምታዩት በ ብሎ ለበቡ ቢ ነው የምንጠቀመው። ቢ ኢ ቡ ቢ ዩ ቢ ቢአይ b ባ ቢ ኤ ቢ ቢ አይ ኢ ብ ቢ ቦ ደግሞ ቢ ኦ። እሺ ወደ ቀጣይ ወደ ቸቹ እንግባ ማለት ነው። ቸቹ ጋር ስንመጣ መጀመሪያ ፊደሉን ናምቶ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቾ። ቸቹ ደግሞ ልክ ሸሹን እንዳየ ነው። ሲና ኤች እና የምንጠቀሙ ሲና ኤች፣ ሲና ኤች። ይሄ ግን ለየት የሚያደርገው ከሌላው ምን መሰላችሁ? ሲ ኤ ሲና ኤች ለቸቹ ብቻ አይደለም የሚያገለግለው፣ ለጨጩ ጋርም ተመሳሳይ ነው። ስናነብሰው የሚል ጥያቄ ሊፈጠር ይችላል። እሱ ትርጉም እንደሚሰጥና አድርገን ነው ወይም ቸ ወይም ጨ አድርገን ምናነባው ማለት ነው። አሁን ቸ ሲ ኤች ኢ ቹ ሲ ኤች ዩ ቺ ሲ ኤች አይ ቻ ሲ ኤች ኤ ቼ ሲ ኤች አይ ኢ ቺ ሲሆን ደግሞ ሲ ኤች ብቻ ቾ ሲ ኤች ኦ ሲ ኤች ኦ። ወደ ቀጣይ ስንመጣ ከዚህ ነ ኑን እናገኛለን። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እንግዲህ እዚህ ስንመጣ ነ ለሚለው ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን አይ ኢ ነው። ንይ ኤን አይ ለአምስተኛ ክልሎች ኤን አይ ኤ ነው። ን ኤን ኖ ደግሞ ኤን ኦ ይሆናል። ነው ሌላ ደግሞ ባለሶስተኛ ክልል ከዚህ ኙ ይመጣል። ኙ ናን በመጀመሪያ nu ni nya nye ni እንደኛ እንደሸሽ ናቸ እና የሚያት ፊደላቶች በደንብ ማስተዋል ያለባችሁ ፊደላቶች ናቸው። ከሌሎች በተለየ የሚረሱና ግራም ያጋቡ ስለሆነ ሶስት ሶስት ፊደል የያዙ እና ከዛ በላይ የያዙ ፊደላቶች ትንሽ ግሬታ ስለሚፈጥሩ ማለት ነው። አሁን ኒስ ምን ጂና ኤን ነው እንደዋናነት የምንጠቀመው ከዛ በኋላ ነው አናባቢዎች የሚመጡ ማለት ነው።

እሺ ቀጣይ ደግሞ አኡ አሉ አኡ ደግሞ ለየት የሚያደርጋቸው ከሌሎች ምነው እራሳቸውን ራሳቸው አንዳንድ ፊደል የያዙ ናቸው። ካያቻቸው አንዳንድ አንድ ፊደል ከሱ አኡ አናባቢ ስለሆናቸው ራሳቸው አናባቢ ስለሆኑ ማለት ነው። ዋና ፊደል የሚባል የላቸውም። አ ኡ ኢ አ ኤ እ ኦ እንግዲህ አ ስንል ኤ ናት። ኡ ስንል ዩ ናት። ኢ ስንል አይ ናት። አ ስንል መልሰን የመጀመሪያዋ እና ቻላተኛው አ ተመሳሳይ ድምጽ ስለሆነ ኤ ናት። ኤ ስንል አይ ኢ ናት። እ ስንል ኢ ትሆናለች። ኦ ስንል ደግሞ ራሷ እንግሊዘኛዋ ኦ ትሆናለች ማለት ነው።

ኮስንል ኬ ኦ ኬ ኦ ይሆናል ማለት ነው። ወደ ቀጣይ ስንመጣ ወው አለ ወ ው ዊ ዋ ዌ ው ዎ። ስለዚህ ለወው ዳብሊው ነው እንደ ዋና ፊደል የምንጠቀመው ማለት ነው። ዳብሊው ዋና ፊደል ነው። ከዛ በኋላ ነው አናባቢው የሚመጣ እሺ ወኮነንውኢ ው ሲሆን ውዩ ዊ ሲሆን አይ ዋ ስንል ስል ኤ ስንል አይ ኢ ስንል ውስንል ወ ደግሞ ደሞ ኦ ይሆናል ማለት ነው። እሺ ቀጣይ ወደ ዘ እና ዣ ከ ፊደላቶች እንሄዳለን። ፊደሎችን ስናንባቸው ዘ ዙ ዚ ዛ ዜ ዝ ዞ ለዘዙ እንደ ዋና ፊደል ዜድ ነው እንጠቀመው ዜድ ካለ ለዘዙ ፊደል ዋና ወኪል ፊደል ነው ማለት ነው። ስለዚህ ዘ ከሆነ ዘ ሲሆን ዜድ ኢ ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜ ዜድ አይ ኢ ዝ ዜድ ዞ ዜድ ኦ ይሆናል ማለት ነው። ወደ ዠ ዡ ስንመጣ ልክ እ ሸ እንዳልነው ሁለት ነገር ነው ያለው። እናየዋለን። ዠ ዡ ዢ ዣ ዤ ዥዦ ወደዚህ ጋር ስንመጣ አሁን ዥ ለሚለው ዜድኤች እና ኢ ዜድኤች ዋና ፊደላቸው ነው ማለት ነው። ለዥዦ ዜድኤች ዜድና ኤች ነው የምናየው ማለት ነው። እሺ ዥ ስንለውን ዜድኤች ኢ፣ ዥ ስንል ዜድኤች ዩ፣ ዢ ስንል ዜድኤች አይ፣ ዣ ስንል ዜድኤች ኤ

አይ ያስንል ዋይ ኤ የ ስንል ዋይ አይ ኢ ይስንል ዋይ የ ስንል ደግሞ ዋይ ኦ ይሆናል። ኦ ዋይ ነው የምንጠቀመው። እሺ አሁን ደግሞ ደን ነው ደምና ከደ እስከ ገ ያለውን እንየው ማለት ነው። ደ ዱ ዲ ዳ ዴ ድ ዶ። ለደዱ ደግሞ ደሞ እንደ ዋናነት የምንጠቀመው ፊደል ዲ ነው። ከዛ በኋላ እንዳየ አናባቢው ይለያያል ማለት ነው። እሺ ደ ለሚለው ዲ ኢ፣ ዱ ዲ ዩ፣ ዲ ዲ አይ፣ ዳ ዲ ኤ ዴ ዲ አይ ኢ ድ ዲ ዶ ዲ ኦ ዲ ኦ እዚህ ጋ ስንመጣ ጀጁ አለ። ጀ ጁ ጂ ጃ ጄ ጅ ጆ እንግዲህ ለጀጁ እንደምትታዩት በጄ ነው ዋና ፊደሉ የምንጠቀመው ማለት ነው። ጄ እንደ ዋናነት እንጠቀማለን ማለት ነው። አሁን ከዚህ ጋር ሲመጣ ጄ ጄ ኢ ጁ ጄ ዩ ጂ ጄ አይ ጃ ጄ ኤ ጄ ጄ አይ ኢ ጄ ጄ ጆ ጂ ኦ ጂ ኦ ጂኦ እሺ፣ ወደ ሲመጣ ደግሞ ገጉ አለ ገ ጉ ጊ ጋ ጌ ግ ጎ። ለገጉ ደግሞ ጂ ነው የምንጠቀመው። ጂ አሁን ከዚህ እንዳይምታታባችሁ ነገር ያሳያችኋለሁ ማለት ነው። ጂ አሁን ስናነብ በመጀመሪያ ጀ ገ ጂ ኢ ጉ ጂዩ ጊ ጂ አይ ጋ ጂኤ ጌ ጂአይ ኢ ግ ጂ ጎ ጂ ጂኦ። ሰዎች የምንታታባችሁ ይ እች ጄ ጂ ለጌ ነው። እኛዋ እች ያከበኩባት ጂ ለጌጉ ነው እምትሆነው። ለዚኛው ጀ ፊደል እንዳትጠቀሙት። ለዚኛው ጄ ፊደል እንደምታዩት ጂ የምትባለውን ፊደል ነው የምትጠቀሙ። ብዙዎቻችሁ ግራ ስለምትጋቡባት በሁለቱ መካከል እና ይህን አስተውላችሁ እዩት። ቅድም ያልኳችሁ አሁንም መልሼ ድገም የምላችሁ ለመጀመሪያ ፊደላት አናባቢ ኢ ነው፣ መጀመሪያ ፊት ጋር ለሚገኙ ፊደላት። ሁለተኛ ለምታገኛቸው ፊደላት አናባቢ ዩን ነው የምትጠቀሙ። ሶስተኛ ለምታገኛቸው ፊደላት አናባቢ አይ ነው የምትጠቀሙ። አራተኛ ለምታገኛቸው ኤ ነው የምትጠቀሙ። አምስተኛ ላይ የምታገኛቸው ፊደሎች አይ እና ኢ አይ እና ኢ። ስድስተኛ ራሳቸውን ችለው ነው አናባቢ አይኖራቸውም። መጨረሻ ያሉት ኦ ነው የምንጠቀመው ነው። እስከ ገ ያለው ትምህርት ይህን ይመስል ነበረ። እንግሊዝኛ ብቻ አይደለም፣ ሂሳብ፣ ጀማሪ አማርኛ ያማርኛ ማንበብ መጻፍ የምትፈልጉ ኦንላይን ትምህርት እንሰጣለን። ቀጣይ ትምህርት ደግሞ ከገ በኋላ ያሉትን ይዤላችሁ በአንድ ላይ በተብራራ መልኩ ከዚህ በተሻለ መልኩ ይዤላችሁ መጣ ይሆናል።